ስምሽን ልትራው አይደክመኝም እንጂ በደጋገመው አሁንም ጠራው ሻላስ ችልብ አውቀዋለሁ። ገና በማኅፀን በእናቴ ምጥ ቀን ደጋግሜ ሰማው ሲጠሩ ስምሽን። በሰከንዳት እድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም ማርያም ሔዋን ምጧ ቀለ ልጆቿን ታቀፈች፣ በአማላጅነት ሽናቲም ታመነች። በተወለድኩበት በመጀመሪያው ቀን ስምሽን የሰማው ወጣው ከማህፀን ስምሽን የሰማው ወጣው ከማህፀን ማርያም ማርያም ከቃልኪዳን ስም ካራደኩኛ በመልጃይ ሳይለየ ያለው እስከ ዛሬ የህይወት ፊደል ባንቺ ላይ ቆጠርኩኝ በልጅሽ አምን

የመስቀል ስር ክብሬን እንዴት ረሳለው የመስቀል ስር ክብሬን እንዴት ረሳለው? ማርያም ማርያም ማርያም ማርያም፣ ሆነት ሆነት ቤታዩ በእውነት እግዚአብሔር ዝማሬ መላእክትን ያሰማለን፣ በረከት በቤት ያጽናለን። እማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽኢታ ንጽዋ ድንግል ማርያም በእውነት የልቦናሽ መሻት ተፈጽመለን ጽናለን። በእውነት ከዚህ በበለጠ ምትጊበትን አይ መፍቅዋን ታደለለን። እጅግ ድንቅ ነው እግዚአብሔር ነው። አይንከዱ ሰጠን ከፍ ያለ ወንበር ሳይኖረኛ ንድም በጎነት

ቃል ኪዳንህን አክባሪ ታማይነ ሁሌ መሃሪ የማልከውን መሃላ አትረሳማትንም ችላ መካሪ ድንቅ መምሬ ላንተ ነው ዜማ መዝሙሬ ፍቅር ነ ካባትን በላይ በየሰማይ የምንድር ሲሳይ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

ግን ፍቅር ነው ለዘላለም የሚመስልማንለም ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እግዚአብሔር አምላክ ጸጋውን ያብዛልሽ። በእውነት ድንቅ ጸጋ ነው። ከዚህ የበለጠ የምታገለጊ ማምላክ ወለልት አምላክ ከክፉ ነገር ሁሉ ከማታያቸው ጠላቶች በሙሉ እግዚአብሔር አምላክ ይጠብቅሽ